ዳት ፕሮፌሰር ነብዩ ባዬ ስለመጡልን እጅግ አድርገን እናመሰግናለን። በጣም አመሰግናለሁ ስለጋበዛችሁ። እናመሰግናለን በጣም ነው የምናመሰግነው። እንደሚታወቀው እንግዲህ በተለይ ጥበብ እና ጥበብ ላይ የተጠሩ ሰዎች፣ በጥበብ ዘርፍ ያሉ ሰዎች በርካታ ስራ ሲሰሩ አልፈዋል። በተለይ ደግሞ ሀገራዊ አጀንዳ ላይ በብርቱ ሲንቀሳቀሱ እንመለከታለን እና ባለፉት ስድስት አመታት በተለይ ጥበብና አረንጓዴ አሻራ እንዴት ይገለጻል? ጥበብ የሌለበት ቦታ የለም ማለት እንችላለን። እስኪ እንደው በእርስዎ አንደ በት ደግሞ አረንጓዴ አሻራ ና ያለፉት ስድስት አመታት በምን መንገድ አለፈን የሚለውን በጣም አመሰግናለሁ። እኔም ስለጋበዛችሁኝ። የጥበብ እንግዲህ ማንኛውም አይነት ጥበብ የክዋኔ ጥበብ ይሁን የእይታ ጥበብ፣ የክዋኔ ጥበብ ስንል ለምሳሌ ሙዚቃ፣ ተውኔት፣ ዳንስ፣ የተለያዩ በምሳሌ በግጥም ትረካ የሚቀርቡ ነገሮች እነዚሁ ራሳቸው ደግሞ በባህላዊ መልካቸውም ሆነ በዘመናዊ መልካቸው የእይታ ጥበብ ብትል የፊልም ጥበብ፣ የስዕል ጥበብ፣ የሀውልት የስነ ቅርጽ ጥበብ፣ የፋሽን የልብስ ዲዛይን የመሳሰለው ሁሉ አንድ የሚያገናኘው ነገር አለ፣ መሀሉ ላይ። ይሄ ነገር ስነ ውበት ይባላል። ስነ ውበት ኤስቴቲክስ የምንለው ነው። ስነ ውበት ደግሞ ሁል ጊዜም የህይወትን መልካሙን የህይወትን ደጉን የህይወትን ተስፋውን የህይወትን ብርሃናማውን ህይወት ያለበትን መልክ ነው ስነ ጥበብ የሚመለከተው። የትኛው ሙዚቃ ስታዳምጥ በአብዛኛው የሚሰጥህ በህይወት ውስጥ አንተ ዛሬ ችግር ቢገጥመህ ዛሬ ቢከፋህ፣ ዛሬ አንድ ሳብ ጎተት የሚያደርግ ነገር ቢሰማ፣ ጥበብ ግን ከሱ አልፎ ውብ የሆነውን ተስፋ የሚሰጠው መልካም የሆነውን አንተን ከዛ ከወደቅበት የሀሳብ ስብራት አንስቶ ከፍ አድርጎ ወደፊት እንድትመለከት የማድረግ አቅም ያለው ነው። እንግዲህ ይህ ስነ ውበት፣ እንግዲህ መሀሉ ላይ ያለው ደግሞ ህይወት ነው ብለናል። ህይወት ደግሞ ህያውነቷ የሚታየው የሚገለጸው በተፈጥሮዎቿ ነው። ተፈጥሮዎቿ ሳሩ፣ ቅጠሉ፣ አበባው፣ ዛፉ የሚበላው የሚታየው የሚያኖረው የሚኖረው እንስሳቱን አእዋፉን የሚያሳርፈው በጠቅላላው ለምድር ሚዛን ጠብቆ የሚኖረው ህያው የሆነው ነገር ሁሉ እንግዲህ ስነ ውበት ይሳብበታል ማለት ነው። እና ጥበብ እንደውም ብዙ ጊዜ የሚባለው ገጣሚያን፣ ለምሳሌ የሙዚቃ ሰዎች የመጀመሪያ ኢንስፒሬሽን የሚያገኙት ከአበባ ነው ከተክል ነው ካጠገባቸው አንቺ አበባ ውበትሽ፣ አንቺ አበባ ድምቀትሽ ብሎ ነው የሚጀምረው ገጣሚ የሚጽፈውን ነገር። ምክንያቱም ውብ ነገር ከተፈጥሮ ውስጥ የሚያገኘው ያን ስለሆነ ከዛ ደግሞ አበባን ተክልን ልምላሜን አረንጓዴ ነገርን ደግሞ ከህይወት ጋራ እያገናኘ ወጣትነትን ከአበብነት ጋራ ማወቅን ከመብሰል ጋራ ከፍሬ ጋራ ሁሉንም ከተፈጥሮ ጋር እያያያዘ ጀግንነትን ከአንበሳ ጋር ሲያያያዝ አንበሳውን የሚያስቀምጠውን ደን የሚያስቀምጠውን ጫካ የሚያስቀምጠውን ቦታ ሁሉ ይገልጽበታል ማለት ነው። እና ጥበብ ከህያው ነገር ጋር በጣም የተያያዘ ነው። ታዲያ አረንጓዴ አሻራ የምንለው ነገር በጣም የሚያስደንቀው ዋናው የሚመለከተው ይሄ ጥበብ ትኩረቱ የሆነበትን ነገር ነው፣ ህይወት የሆነውን ነገር፣ ተስፋ የሆነውን ነገር ለሰው ልጅ ልምላሜ የሚሰጠውን ነገር ነው አረንጓዴ አሻራ ይዞ የመጣው። ህይወትን መትከል፣ ተስፋን መትከል፣ የወደፊትን ነገር መትከል ነው የሚያመጣው። እና በሌላ አንጻር ደግሞ ጠቢብ፣ በተለይ ኢትዮጵያውያን ጠቢባን ደግሞ ትልቁ ፍቅራቸው ሀገር ነው። እንደምታውቀው እንደምታውቂው፣ ሀገር ደግሞ ትልቁ የሚገለጸው በሰንደቅ ነው አይደለም? ሰንደቅ የአንድ ሀገር ተምሳሌት፣ ምልክት፣ አርማ ትእምርት ስታየው ሀገርህን የምትመለከትበት ስሜት የሚይዝህ ልትሞት ከሆነ ልትሰራ ከሆነ እሱን ተመልክተ የምትሄድበት ነው። ሰንደቃ አላማችን የመጀመሪያው ቀለሙአረንጓዴ ነው። የመጀመሪያው ቀለሙ ከቢጫው ከቀዩ ቀድሞ የሚመጣው ከላይ የሚታየው ይሄ ቀለም ነው፣ አረንጓዴ ቀለም ነው። ለምን አባቶቻችንም ይህን ቀለም ሲመርጡ ህያው እንደሆነ ህይወት እንዳለው ከህይወታችን ጋር የሚገናኝ ነገር መሆኑን ስላወቁ ነው። እና አረንጓዴ አሻራም የዚህን ሁኔታ ሁሉ የያዘ ነው። በሀሳብ፣ በተግባር፣ በትርጉም እና በአስተዋጽኦ በሙሉ ለሰው ልጅም ለዜጎች ሁሉ የሚያደርግ ትልቅ አስተዋጽኦ ያለው ስለሆነ ጠቢባን ባለፉት ሰባት አመታት ይሄ መቼም ለወደፊት ለታሪክ የሚጻፍ የሚገለጥ፣ የሚመዘገብ ትልቅ ንቅናቄ ሲሰራ ከያንኒያኑ ዝም ብለው አላዩትም ማለት ነው። ምክንያቱም በአሁን ባልኳችሁ ሁሉ ምክንያት በጣም የሚነካን ነገር ስለነበረ ብዙ ከያኒያን ግጥሞች ጽፈውበታል፣ ሙዚቃ ሰርተውበታል፣ ፊልም፣ አጫጭር ፊልሞች፣ ረጅም ፊልሞች፣ ብዙ ሀሳቦች ተገልጸውበታል። ትናንትና እንኳን ለምሳሌ በነበረው የማስጀመሪያ መርሃ ግብር ላይ በጣም አስደናቂ የነበረው ትርኢት በኮንቴምፖረሪ ዳንስ የቀረበ የሰው ልጅ እንዴት ምድርን ጥሩ ተደርጎ ተሰጥቶት ከተፈጥሮዋ ከሁሉ ነገር ዋጋ ተሰጥቶ ራሱ አቢዩዝ አድርጎ በደል ፈጽሞ እንዴት ራሱን ወደ ረሃብ፣ ወደ በረሃ፣ ወደ ችግር እንደወሰደ ያንን ደግሞ እንደገና እንደዚህ እንደ አረንጓዴ አሻራ ያሉት ደግሞ ትልቅ ተስፋና ትልቅ ዓላማ ይዘው የሚነሱ እንቅስቃሴዎች እንዴት ህይወትን እንደሚመልሱ የሚያሳይ ነው እና በሀገራችንም ደግሞ ይሄ አረንጓዴ አሻራ በሰባቱ አመታት ውስጥ በአካባቢ ጥበቃ፣ በውሃ ጥበቃ፣ በምግብ ራስን በመቻል በመሳሰሉት ሁሉ የተሰራውን ስራ በደንብ አሳይቷል ማለት ነው። ግሩም ነው። መቼም ጥበብ በጥበበኛ ሰው ሲገለጽ እንዴት ሊያምር እንደሚችል ተፈጥሮ እንዴት ውብ እንደሆነች አረንጓዴ ነገርን ከህይወት ጋር አስተሳስረው ያነሱበት መንገድ እጅግ የሚገርም ነው። መቼም በልጅነቱ ጥበብን እንደወደደ ሰው በልጅነቱ ቡናም ሲፈላ ግጥምን መሞንጨር እንደጀመረ ሰው ስለ እርስዎ ሳነብ ያየሁት ጉዳይም ስለሆነ ተፈጥሮን፣ ህይወትን፣ ኢትዮጵያን ስትገለጽ ብዙውን ጊዜ በተለይ በኪነ ጥበቡ ረገድ ቁጭቶችም አብረው የሚነሱበት ህዝብ፣ ህብረተሰቡ እንዲነሳሳ የሚደረግበት ነው። በተለይም እርሶ በደንብ የሚወዷቸው እንደ ሎሬት ጸጋዬ ገብረ መድህን ያሉ አንጋፋ የሆኑ ከያንያን የጥበብ ሰዎች ቁጭታቸውን፣ ሀሳባቸውን፣ ተስፋቸውን፣ ስሜታቸውን እንደ ጂጂ ያሉ ድምጻቸው ተሰምቶ ማይጠገብ ግጥማቸው እጅግ የሚደንቅ ሰዎች ብዙውን ጊዜ ያነሱታል፣ የኢትዮጵያን የተፈጥሮ ጉዳይና ስናያቸው ደግሞ ከአረንጓዴ አሻራም ወይም ከአረንጓዴ ልማት እና ከውሃ ነው። እነዚህ ጉዳዮች ደግሞ ከህይወት ጋር የተሳሰሩ ናቸው ሲሉን ነበርና፣ በዚህ ረገድ የኢትዮጵያ የኪነ ጥበብ ሂደት በተለይም አሁን የምናየው አይነት ሁኔታ እንዲፈጠር ምን ቁጭት ነበረው? እንዴት ነበር ሲገልጹ የነበረው? ጥቂት ይበሩ። ቅድም እንዳልኩህ ያው ምንም ማንኛውም ስጦታ ተፈጥሮ ፈጣሪ ስጦታ የሰጠው የጥበብ ሰው ከያኔ የሚያምረውን ነገር ተፈጥሮውን፣ ወንዙን፣ ተራራውን፣ ሸንተረሩን ያን ደግሞ ትርጓሜ እየሰጠ እያመሰጠረ መመልከቱ አይቀርም። እንደዚህም ነው የተኖረው። እንደ ሀገር ግን ብዙ ጊዜ ኢንትረስቲንግ የሆኑ ናሬቲቭስ አሳልፈናል፣ ትርክቶች ምሳሌ፣ በቀዳማዊ ኃይለ ሥላሴ በኋላ በነበረው ዘመን፣ በደርግ አካባቢ በነበረው ዘመን ብዙ ገጣሚያን፣ ብዙ ድምፃውያን፣ ብዙ ፀሐፍት ሀገርን ከተፈጥሮ ዋጋ ለምሳሌ ጋራው ሸንተረሮች ታጥረዋል በጀግኖች ሀገሬ ብላ ዘፍናለች። አሁን ብዙ ደሻ አይደለም፣ ያ ጋራውን ሸንተረሩን የሀገር ምልክት አድርጎ ይመስላል። ወንዙ ተራራው ሸለቆው ያደግንበት ሸንተረሩ የሚለው ሁሉም ሙዚቃ ውስጥ ኦልሞስት ታገኘዋለህ። የኢትዮጵያ ተራራሽ አየሩ ፏፏቴሽ ይወርዳል በየሸንተረሩ። ለምሳሌ እነ ቴዲ የታደሰ ሁሉም ኦልሞስት በዛ ጊዜ ስለ ሀገር የሚናገሩ ሰዎች የሀገርን ትርጉም ከተፈጥሮ ጋር ተፈጥሮ ከሰጠው ነገር ጋር ያመጡታል። ሁሉም ደግሞ በአብዛኛው አረንጓዴው ነገር ላይ ያተኩራሉ። ሸንተረርሽ፣ ሳርሽ፣ ጋራሽ፣ የዛፎችሽ ብለው ወደ አረንጓዴው ነገር ይሄዳሉ። ከዛ በኋላ የመጣው ዘመን ላይ ደግሞ አብዛኛው ወደ ሰው ሰዎችን የቋንቋን የማክበር ብሔር ብሔረሰቦችን የመሳሰለውን ያነሳ ነበረ። አሁን ደግሞ ያለንበት ዘመን ሁለቱንም ነገር የሚያመጣ ተፈጥሮንም፣ ሰውንም፣ ሁለቱንም የሀገር ትርክት ማዕከል የማድረግ ተራራውን መጠበቅ ተራራውን ማጌጥ ከተራራው መኖርና ማኖር ተራራን በማየትና በማነቅ ብቻ ሳይሆን ተራሮቹ ለምሳሌ የሚበላ ነገር እንዲወጣባቸው። እኛ ረሀብተኞች ነን፣ ድሆች ነን። ልክ በሰባሰባት ጥበብ እኮ ብዙ አይነት ነገር ነው ያደረገው ሰባሰባት ረሀቡ ካለቀ በኋላ የባንድ ኤድ የሚባል የሙዚቀኞች ቡድን ተነስተው ዊ አር ዘ ወርልድ የሚባል ሙዚቃ ታስታውሱ እንደሆነ አቅርበው ነበረ። እሱ የኢትዮጵያን ገጽ እንዴት አድርጎ እንዳጠፋው መቼም እስካሁን ድረስ የሚታወቅ ነው። በመዝገበ ቃላት ጭምር ረሃብ ችግር የሚለው ይሄንን ማጥፋት ለምሳሌ የከያኒው የሰው ትልቅ ቁጭት መሆን አለበት። በጥበብ የመጣው ነገር በጥበብ መመለስ አለበት። በጥበብ የሚመለሰው አንድ በመስራት ነው፣ ሁለት ደግሞ ያን በመግለጥ ነው። በመስራት ስንል ይኸው ሰባት ዓመት በጣም በብዙ ቢሊዮኖች የሚቆጠር ችግኝ ተክለናል። ችግኙ ደግሞ ጥላ የሚሆነ ቆመ ሄደ። አንድ ወዳጅ አለኝ የእስልምና እምነት ተከታይ ነው። እና አንድ በጣም አስደናቂ ነገር ነገረኝ። በእስልምና እምነት አንድ ዛፍ የተከለ ሰው ዋጋውን ያንን ህይወት በመቀጠሉ ብቻ አይደለም የሚያገኘው አለኝ። እሺ እንዴት ነው ስለው ለትውልዶች ለዘመናት ሰዎች መጥተው እዛ እየተጠለሉ ከጥላ ሲያርፉ ተመስገን ሲሉ የዛል ሰው ዋጋ መልሶ ያገኘዋል። ሰው አንድ ዛፍ የተከለ ሰው ለትውልድ ዛፉ በሚኖርበት ዘመን ሁሉ እየመጡ የሚጠለሉበት እየመጡ ጥግ የሚይዙበትን ሰዎች ዋጋ ሁሉ ያገኘዋል ይላል እና ይህን ሁሉ እንግዲህ የሚመለከት ነገር አለው ማለት ነው የሚሰራው ስራ ሰው እነዚህን ሁሉ በጥበብ ውስጥ የመግለጥ ሁኔታ ነው የነበረው ማለት ነው አሁን እንዳልኩት ደግሞ አሁን ሁለቱንም ሰውንም ተፈጥሮንም አማክሎ የተስፋን የሚሰጥ ስራ ነው አረንጓዴ አሻራ። በዚህ የተነሳም ደግሞ የጥበብ ስራዎቹ አሁን የሚሰሩት ሰውንም ተፈጥሮንም ሁለቱንም ያማከሉ ናቸው። ነገ ጸጋዬ ቀድመው ቀድመው ሰውንም ተፈጥሮንም አካል አድርገው ጽፈዋል። በሀገር ደረጃ እንዳልኩ ወዲህም ወዲያም የመስራት ሁኔታ ነበረ። አሁን ደግሞ ሁለቱንም አማክለን ሁለቱንም ይዘን ሁለቱንም ጠብቀን ለመሄድ ነው የምንሰራው። በነገራችን ላይ እኔ ፕሮፌሰር ስትናገር በጣም ነው ብዙ ነገር ወደ ዶሃ ላይ መለሰኝና በነገራችን ላይ ጥበብ ሀያልናት እንደ ቃሏ ጭምር ብዙ ነገር መስራት ማስኬድ የሚያስችላልና ጥበብና ተፈጥሮን መለየት አንችልም። አንዳንዴ እንደውም ጥበብ ወደ ተፈጥሮ ታደላለች ወይ እንዴ እላለሁኝ አንዳንድ ጊዜ። ምናልባት አሁን ያለው ነገር ወይም ደግሞ ከዚህ ቀደም የተሰሩ ስራዎች ቀጣይነት ያላቸው ስራዎች ነበሩ። አሁን ካለው ነገር ጋር ደግሞ እያስታረቅን ወይም ወይ ደሞ እያስተሳሰርን ስንሄድ ከዚህ በኋላስ በጥበቡ ዘር ምን እንጠብቃለን? በእናንተም ሴክተር አክለው እዚሁ ላይ በተለይ በትናንትናው ለት የነበረው የኮንቴምፖራሪ ዳንስ ትዕይንት እጅግ የሚያስደንቅ ሆኖ ነው እንግዲህ ለመመልከት የቻልነው እና በዋናነት ጭብጦቹ እንዴት ነበሩ? መቼም ብዙ ልፋቶች ተለፍቶበት ነው አንድን ትልቅ ሀሳብ በጥቂት ደቂቃዎች ግን ደግሞ በጣም ሳቢ በሆነ መልኩ ሲቀርብ የነበረው እና ጥቂት ትችም ላይ ቢያክሉልን የኤልሻዳይን ጥያቄ መጀመሪያ ለማስታወስ እኔ አሁን የማያቸው እዚህ እንኳን ተቀምጠን አሁን እንደው ሩቅ ቦታ ሳንሄድ እዚህ ኮንቬንሽን ሴንተር ውስጥ ተቀምጠን ያለውን የተተከለውን እጽዋት ሁኔታ ስትመለከት፣ ይሄን ቦታ ስታይ፣ እዚህ ላይ ያለውን የጥበብ መከወኛ ስፍራ ስትመለከት፣ ሀሳቡ በሙሉ ይገባሃል። ጥበብን ወደ የአካባቢው መውሰድ፣ ለጥበብ መነሸጥ ምክንያት የሚሆኑ ምቹ የሆኑ አካባቢዎችን መስጠት። ቅድም እንዳልኩ ነው፣ ጠቢብ ከምንም በላይ ውብ የሆነ እና ህያው የሆነ ነገር ይስበዋል። በተቃራኒው ደግሞ አስቀያሚ የሆነ እና ሙት የሆነ ነገር ይጠየፋል። እዚህ ውስጥ አሁን ተቀምጠን በጣም ለአይን የማይመች ቆሻሻ፣ ህይወት የሌለበት ወፍ የማትሰማበት በነገር ላይ ተፈጥሮ በጣም ይሳሳባል። እኔ ይደንቀኛል። የጥበብ ሁኔታም እዛ ውስጥ ታየዋለህ። ለምሳሌ አዲስ አበባ ውስጥ በጣም ረጅም ጊዜ ቢራቢሮ እኔ አላየም ነበረ። በጣም ድሮ ድሮ ቢራቢሮዎች መስከረም አካባቢ ልክ ለምን ቢራቢሮ ውብ ነገር ትወዳለች፣ አበባ ትወዳለች። ወፍ፣ አዋፍ ለምሳሌ በብዛት በሄድክበት አካሄደ ቁጭ ስትል ወፎች ትሰማል። ይሄ ድሮ ገጠር አካባቢ፣ ከከተማ ውጭ የሆኑ ቦታዎች ላይ ነው እነዚህን የምትመለከተው። አሁን ተፈጥሮ ከምድሯ ጋር እየታረቀች እየተስማማች ስትሄድ የጠፉት ነገሮች የመመለስ አዋፎቹን የማዳመጥ ቢራቢሮዎቹን የመመልከት እነዚህ ንጹህ ነገር የሚፈልጉ ፈጣሪ እችን ምድር በፈጠረበት ሁኔታ ሲኖር ብቻ የሚመጡ ናቸው። እኛ ደግሞ ክፋታችን መቁረጥ እንወዳለን፣ ማቃጠል እንወዳለን፣ ማጥፋት እንወዳለን። ይሄ በጣም አጥፊ ነው። የሰው ልጅ በባህሪው ብዙ ነገር ያጠፋና ቤቱን ይሰራል። ነገር ግን ያ መጨረሻ ላይ እንደሚጎዳው አያውቅም። ዛፍ ይቆርጥና ያቃጥላል። ለዛሬ መሞቁን ነው የሚያየው። ዛሬ ሞቆታል፣ በርዶታል፣ ያችን ይሞቃል። ከሰል ያወጣል። ከሰል ያደርግና ኤነርጂ ለቤቱ ለማፍያ ይጠቀምበታል። እንግዲህ የትንሹ ነው። እያደገ ሲሄድ ደግሞ እስከ ኒውክሊየር ሀይል ድረስ በጣም ግሪን ያልሆነ ለተፈጥሮ ያልተስማማ ብዙ አይነት ነገር አለው። ይሄ በሙሉ ኤልሻዳይ ለጠቢባን በጣም ሩቅ ነው። ጠቢባን በጣም በጣም የሚከፋቸው ነገር ነው። ጠቢባን ህይወትን ይወዳሉ፣ ተፈጥሮን ይወዳሉ፣ ተስፋን ይወዳሉ ስንል ቅድም ያልናቸውን ነገሮች በሙሉ ነው የሚወዱት። ለዚህ ነው ወንዞች ያሉበት አካባቢ ሄደው ቁጭ ብለው ግጥም የሚጽፉት ወይም ደግሞ መስራት ፊልሞቻቸውን የሚሰሩት ለአይን ውብ የሆነ ነገር፣ ለህሊና ውብ የሆነ ነገር የሚሰሩት ከነሱ የሚወጣው ውበትና የህሊና ንጽህና ደግሞ ሰዎችን ጥሩ ነገር እንዲያስቡ ቅድም እንዳልኩ ለምሳሌ መጥፎው ነገር ቅድም ቆሻሻ ያልኩ ወደ ኋላ ያስቀረው ሁሉ ጨለማ ነው፣ ደረቅ ነው፣ ህይወት የሌለው ነው፣ ባዶ ነው። እነዚህ ሁሉ ለግጭት፣ ለክፋት፣ ለመጥፎ ነገር የሚያነሳሱ ናቸው። ዛሬ የሚያስጨንቁን የሰላም ችግሮች እኮ መነሻቸው እኮ የመጀመሪያው መነሻቸው አይምሮ ውስጥ የታሰበ ነገር ነው። አልወድህም አልወድሽም፣ ምን አገባኝ ብሎ የሚጀምረው ከአእምሮ ውስጥ ነው። የአእምሮ ደግሞ ሰላም አንዱ መገኛው ከተፈጥሮ ጋር የሚደረግ ስምምነት ነው። ይህን ደግሞ ጥበብ በጣም ይወዳል እና አሁን የተሰሩት አጠቃላይ ቦታዎች ላይ አዲስ አበባን የኮሪደር ልማት ላይ ስትመለከት፣ በየአካባቢ ስትሄድ እነዚህ ነገሮች ታያቸዋለን። ቦታዎች በጣም ውብ ሆነዋል አረንጓዴ ሆነዋል። ሰው ጠቢባን ከዛ ይማራሉ ይሰራሉ እና አሁንም ጥሩ ስራዎች ይመጣሉ ማለት ነው። ትናንትናም የተሰራው የተነሳው ኮንቴምፖራ ላይ በተለያዩ ቦታዎች ላይ ቀደም ሲል ሲያነሱት እንደነበረ ብዙ የአረንጓዴ ልማት ስራዎች ሰርተዋል። እያንዳንዱ የአረንጓዴ ልማት ስራዎችን ስንመለከታቸው ጥበብን ማዕከል ያደረጉ ናቸው። አንፊቲያትሮች በተለያዩ የከተማ አካባቢዎች ላይ እንመለከታለን። ጠቢባሉ ጥበባቸውን፣ ሀሳባቸውን፣ ስሜታቸውን የሚገልጹበት የሚያቀርቡበት የሚኖሩበትን ሁኔታ እያየን ነው። ጥበብ ህያው ነገርን ይፈልጋል ያሉት ሀሳብ በጣም ገዝቶኛል። ትናንትና የነበረው የኮንቴምፖረሪ ዳንስ ስንመለከት ጠቅላይ ሚኒስትሩን ጭምር ያደነቁት ነው። በጣም ድንቅ ስራ ነበር። ምን ነበረ መልእክቱ? እንደ አጠቃላይ ዝግጅቱና የመጀመሪያው አለም አቀፉ ተሞክሮችን ሌላ ሀገር የምናየው እናያየ ነው። የአንድ ነገር ይውላችሁ ኢትዮጵያ በጣም ትልቅ ሀገር ናት። እና እንደዚህ ስንል ያደላን ይመስላል መሰለኝ፣ ግን መድለው አይደለም። እውነትም ትልቅ ስልጣኔ ያለፈባት በብዙ ሺህ አመታት የኢትዮጵያ ህዝቦች ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በመሀል ያለው ሁሉ አንዱ ከአንዱ እየተባበረ እየተጋመደ ስልጣኔን እየተለዋወጠ ለረጅም ዘመናት ስልጡን ሆኖ የኖረ ህዝብ ነው። ብዙ አቅም ያለው ነው። ብዙ የባህል ሀብት ያለው ነው ብዙ የጥበብ ኤክስፕሬሽንም ያለው ነው። በዚህ ምክንያት የበሰለ እኮ ነው። ስትመለከተው አሁን አክሱምን ተመልክተህ እንዴት ተቀርጾ፣ እንዴት ያን የሚያክል ግዙፍ ድንጋይ ያለ ምንም ነገር እንዴት ቆመ ብለህ ስትመራመር ጥበብ እንታያለን። ክቡር ጠቅላይ ሚኒስትር ስለ ቅዱስ ላሊበላ አብያተ ክርስቲያናት ሲናገሩ ሰምተህ ከሆነ ይሄሽ የቆመው ግድ የለም ከተባለ መጀመሪያ ላይ ደግሞ ድንጋይን ወደ ታች እያነጹ መሄድ ደግሞ ላሊበላ ላይ መጀመሪያ ላይ ጀምረህ ነው እየሰራ የምትወርደው። ይሄ እኮ ማለት በጣም አስደናቂ ነገር፣ በጣም ስትመራመረው እኮ እጅግ የሚያስደንቅ ነገር፣ በዛ ዘመን የጎንደር አብያተ ክርስቲያናት ነው። እዛ ውስጥ ደግሞ ያሉትን ለምሳሌ ነገስታቶች የሳውና አላቸው፣ የትርኢት መመልከቻዎች አሏቸው። የጠቢ የነገስታቱን ቦታዎች ስትመለከት የህዝቡ ስልጣኔ አብረህ ነው የምትመለከተው የነበረውን ጅማባ ጅፋር ሄደ ስትመለከት የቤኒሻንጉል አሁን ያሉትን የሙዚቃ መሳሪያዎቹን ስትመለከት የደቡብ አካባቢ ብዙ ጊዜ እንደውም ጋሽሙላቱ አስታጥቄ ብዙ ሙዚቃቸውን ለማውጣት ሙከራ ያደርጋል፣ ሪሰርች ለማድረግ ሙከራ ያደርጋል። እንደዚህ አይነት ሃርመኒ እንዴት ነው ሊወጣ የሚችለው? ለምሳሌ ስልሳ ሰባ ሆነው ከትንሽ የትንፋሽ መሳሪያ እስከ ትልቅ ድረስ አድርገው ሃርመኒ ፈጥረው የሚገልጹ ህዝቦች ያሉበት። ኮንሶ ስትሄድ የተራራው እኮ ጥበቃ ጥበብ ነው ራሱ ኮንሶ ስትመለከተው። ዛሬ ኮሪደር ልማት በነገር ላይ እንጦጦ መጥተው እየሰሩ ነው የኮንሶ ወንድሞቻችን። ያ ውብ አፍንጮ በር ሄደ ብታይ ታገኛቸዋል። በጥቂት ዓመታት ውስጥ በነገር ላይ የኢትዮጵያውያን የጥበብ እጅ በሙሉ እዚች ከተማ ላይ ፈሶ እናየዋለን። ይሄ ሂደት ወዲህ ወዲያ የሚያደረግ ሰዎች ተነስተው ከአንድ ቦታ ወደ ሌላ ቦታ ሲሄዱ የተለያየ ነገር ልንመለከት እንችላለን። ከሶስት ከአራት ከአምስት ዓመታት በኋላ ግን ይሄ የኢትዮጵያ ህዝቦች በሙሉ እውቀትና ጥበብ ይሄን ከተማ ድንቅ ጥበባዊ ከተማ አድርጎት ያሳያል። እና ትናንትና የእነዛን የኢትዮጵያን ህዝቦች የጥበብ ደረጃ የሚተካከል የኮንቴምፖራሪ ዳንስ ነው የቀረበው። እንደ ኢትዮጵያ ህዝብ በሙሉ የተቀረጸው ነገር እንዲመለከተው እና እኛም እንዳየ ነው፣ አብረንም ከልጆቹ ጋር እንደሰራ ነው። በጥበባችን ክህሎት ትናንሽ ልጆች ከአምስት ዓመት ጀምረው እስከ ትልቅ ልጆችና የተሳተፉበት በጣም ህጻናት ልጆች ነበሩበት። ዳንስ ትሪት የሚያቀርቡ ምንድን ነው የሚያቀርቡት ካልሽ፣ የኢትዮጵያን ትልቅነት የአረንጓዴ አሻራን ኮንሰፕቶች ከድርቁ ከጥፋቱ ይጀምራል፣ እስከ ልማቱ ድረስ ይሄዳል። ምንድን ነበር ያጠፋ ነው። እንዴት እናገኘዋለን? አሁን ውሃውን አይተ እንደሆነ ውሃውን እየቀዱ እንጨቱን እየሰበሩ፣ በዛ አፈር እየተሸረሸረ ከላዩ ላይ እየወረደ ናዳ እየሆነ ከዛ ደግሞ አሩር በጣም ደረቅ የሆነ በጣም የሚያሳስብ ድርቀት የሆነና መጨረሻ ላይ ለአንዲት ጠብታ የሰው ልጅ ሲጋደል ያሳያል። በራሱ ጥፋት ዛፍ እያለው በነበረው ዝናብ እያለው በነበረው አየር እያለው በነበረው ሁኔታ ያንን ሳይጠብቅ ስለቀረ ያንን በገዛ እጁ ሲያጠፋው ተፈጥሮ ትቀጣዋለች። ያን ቅጣት ያሳያል። ሰዎች ሲወድቁ፣ ሲታመሙ፣ በመጨረሻ ሲጣሉ አንዷን ጠብታ ደግሞ ለመውሰድ ግጭት ይመጣል። በነገር ላይ ሪሶርስ አንዱ ችግር በየቦታው አባንደንት ከሆነ ለምሳሌ ምግብ እንትከል አቮካዶ እንትከል ይላሉ ክቡር ጠቅላይ ሚኒስትር ሁልጊዜ አይተ እንደሆነ በየቤታችን እንትከል ጎመን እንትከል ሰላጣ እንትከል ምን ትበላውን ነገር እንትከል በ የምትበላው ነገር ሸራተን የሚቀርበውም ጎመን ነው። ጓሮም ተክለ የምትበላው ጎመን ነው። ምንም ልዩነት የለውም። አንተ ግን የራስህ ተክለ አሳድገ የምትበላው ይጠቅመሃል፣ ትኖርበታለህ የሚለውን ሀሳብ ሁሉ የሚያሳየው እዚህ ላይ ረዳት ፕሮፌሰር ነብዩ ባዬ በተለይም ትናንትና የነበረው የኮንቴምፖራሪ ዳንስ ስንመለከተው ብዙውን ጊዜ በውጭ ሀገር በውጭ ባለሙያዎች ይሰራ የነበረ አይነት ትዕይንት ነው እና እኛ ሀገር እነማን አዘጋጁት? እንዴት ተከወነ? የሚለውን ጥቂት ሀሳብ ያነሱን ጥቂት ሀሳቦችን። ብዙ ሰዎች ተሳትፈውበታል። የዳንስ ኮሪዮግራፊው ጁኒያድ ይባላል። የኮሪዮግራፊው መሪ የነበረው በጣም ጎበዝ የኮሪዮግራፊ ባለሙያ ነው። ውጭ ሀገር ተምሮ የመጣ ነው። ብዙ ጊዜ እንደውም ወንድሞቻችን የጥበብ ሰዎች እውቀትን ገብይተው አገራቸው ላይ በሙሉ በኢትዮጵያውያን አንድም የውጭ እንትን አልገባም እንደ አረንጓዴ አሻራው ማለት ነው። አረንጓዴ አሻራ ውስጥ ራሳችን ነን የምንሰራው። አይደለም ሀሳባቸው፣ ሀሳቡን ያመጡት ክቡር ጠቅላይ ሚኒስትር ናቸው። ሁል ጊዜም አብረው ራሳቸው በማሰብም በመስራትም ይሳተፋሉ። የኢትዮጵያ ሕዝብ በሙሉ ታስታውስ እንደሆነ የመጀመሪያው ጊዜ ይሄ ጥልቅልቅ ብሎ ከተማው ሁሉ ያችን ትንንሽ ችግኝ ይዘን በየመንገዱ ተክረናል። ያ እየባሰ እየጨመረ እየሰፋ አንድ ለምሳሌ የዛሬ ሁለት አመት በነበረው የግሪን ሌገሲ ፕሮግራም ላይ ኦሮሚያ ሀረርጌ አካባቢ ተራራ በጣም ትልቅ ተራራ ነው፣ ታሪካዊ ተራራ ነው። በነገር ላይ ያ ከልጅ ኢያሱም ሁኔታ ጋር ብዙ የሚያነሱበት ነው ያ አካባቢ፣ እና ተራራው ሙሉ ኢትዮጵያውያን ይዘው እየተከሉ ስታይ፣ ከሩቅ ስትመለከተው የሆነ የጉንዳን ሰራዊት እና ወይም የንብ ሰራዊት የሆነ አንድ ነገር ለማድረግ የሚተጋውን ሁኔታ የሚያሳዩ ነበሩ። እንዲህ አይነት ነገሮች በየሁሉም ክልሎች ስትሄድ ታገኛለህ። ዛሬ ትናንትና ዶክተር ግርማ አመንቴ እያቀረቡ ነበረ የአባይ ተፋሰስ ላይ የመጣውን የዛፍ እና የግሪን ሽፋን የአረንጓዴ ሽፋኑን መጠን ከነበረበት ከ19 ወደ 25 እንዴት እንዳደገ በሳተላይት የተነሳውን ፎቶ እያሳዩ ነበር። ያ አባይ ለምሳሌ በምን አይነት መሰለህ የገለጡት አባይ የሚነሳው የሚገለጸው ሁልጊዜም ያው ግጥሙ የምናምጣው ካለን አባይ ማደር ያለው ግንድ ይዞ ይዞራል። አባይ አባይ ያው ስንዘፍ ነበረ ስናለቅስለት ነበረ። እና አብዛኛው ይዞ የሚሄደው ነገር ካየኸው በጣም ቀይ ነው ማለት አፈር፣ አፈር ነው ይዞ የሚሄደው አፈር። ያ መከየት ነው የመጣው ካልክ የሚይዘው ዛፍ ስለሌለ ነው። ዛፎቹ በሙሉ ስለተመነጠሩ የሚያቅበው ነገር የሚይዘው ነገር ስለሌለ ዋው ያን ሁሉ ይዞ ይሄዳል። ግን ስሙ በውጭ ሀገር ማን ነው ስሙ? አባይ ብሉ ናይል አይደለም? ብሉ ማለት እኮ ጭቃ ማለት አይደለም አይደለም። ግን አሁን ያን አፈራችን መጠበቅ ከቻል ስሙን ያገኛል ማለት ነው። አባይ እንደገና ብሉ መሆን ይችላል። ወደ ነበረበት ንጹሕ ሆነው መሄድ ይችላል ማለት ነው። እውነት ነው። የሰሩት ላይ የጁኒያድን አንስቼልሃለሁ። ፊልሙ ደግሞ ዋናው አይተው ከሆነ የመድረኩ እንቅስቃሴ እንግዲህ ከጁኒያድ ጋር በጣም ብዙ ኮሪዮግራፈሮችም አብረውት ሰርተዋል። ከሱ ጋራ ደግሞ መልቲሚዲያ ነው አይተው እንደሆነ ኮንቴምፖራሪ መልቲሚዲያ ስራ ነው። የፊልሙን ስራ ደግሞ ሚካኤል ሚሊዮን ነው ፊልሙን ዳይሬክት ያደረገው ፊልሙን በሙሉ የሰራው። እዛ ውስጥ ደግሞ በጣም ብዙ የግራፊክስ ባለሙያዎች በጣም ወጣቶች መቼም ኢትዮጵያ እንዴት የምትኮራ ሀገር መሰለች ትናንሽ ልጆች 19፣ 20፣ 21 ዓመት ይሆናቸው እጃቸው ወርቅ የሆነ ኤዲት ሲያደርጉ ግራፊክስ ሲሰሩ፣ አዳዲስ ነገሮችን ለመፍጠር ያላቸው ጥረት እጅግ የሚያኮራ ነው እና የሁለቱ ቅንጅት ይህንን በሙሉ ካስተባበሩት ከመሩት የጥበብ ሰዎች በተለይ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት በጣም በጣም ትልቅ ትልቅ አስተዋጽኦና ትልቅ የቪዥን እንትን ሰጥተውበታል። እነሱ የሰሩት ስራ ነው። ድንኮራ ያደረሳትፈውበታል በጣም መልካም ቆይታ ነው ያደረግነው። ነው እውነት ነው። ጥበብ ቤቷን ትሰራለች፣ ኢትዮጵያን እየሰራች ነው ከነበረበት ጊዜ ጀምሮ አሁን እስካለበት ድረስ። እንግዲህ ረዳት ፕሮፌሰር ነብዩ ባዬ በተለይም ደግሞ በጠቢባን አንደበት የገለጹልን ከነ እያዜሙ ጭምር ነው እንግዲህ ሲያስረዱን የነበረው እጅግ በጣም ነው የምናመሰግነው። የምትለው ነገር ይኖረሃል። እጅግ አድርገን እናመሰግናለን። ነው በጣም ግሩም በሆነ ጥበብን በሚገርም ሁኔታ ከተፈጥሮ ጋር አስተሳስረው ነው ያነሱልን። ከዚህ በኋላ የሚጠበቁ ሁነቶች ካሉ አጠር አድርገው ጠቆም ያርጉንና ዛሬ እንግዲህ ከሰዓት በጣም ሌላ ትልቅ መድረክ አለን። እዚህ መድረክ ላይ እስከ ሀምሳ የሚደርሱ ሀምሳ አካባቢ የሚሆኑ የኢትዮጵያ ብሔር ብሔረሰቦችን ሙዚቃ እናያለን። ይሄ ደግሞ ኢትዮጵያ ምን ያህል የባህል ሀብታም የጥበብ ሀብታም ጥበብ ውስጥ ድም እንዳልኳችሁ ሙዚቃችን ጣዕሙ ልዩ ነው፣ እጅግ ድንቅ ነው። አንዳንዶቹ ነገሮች ስሰማቸው ከአቀናባሪዎቹ ጋር እያወራሁ ነበርና ከሙዙ እየጠየኳቸው ነበር። እና ይሄ ሙዚቃው የሴኔጋል ነው፣ እንደ ዌስት አፍሪካ ነው ትኑ እላቸው፣ አረ የየም ነው ይላሉ። አሪ ነው፣ ይሄ ሀመር ነው፣ ይሄኛው ከሰሜን ነው፣ ከደቡብ እና መቼም ኢትዮጵያዎችን በጣም ውብ ናት፣ ድንቅ ናት። እኛ እናዳምጣት፣ ሁሉንም እናዳምጥ፣ ሁላችንም እንደማመጥ። ዜማችን ፍቅር ይነግረናል፣ ዜማችን ተስፋ ይሰጠናል፣ ጥበባችን ነገን ያሳየናል። ደግሞ እንደዚህ እንደ አረንጓዴ አሻራ የምንሰራቸው ነገሮች ደግሞ እንደ ስሙ ይሄ ባንዲራው ነው ይሄ አረንጓዴ ያልኩ የቀለሙ መጀመሪያ ነው። ያ ደግሞ ትውልድ ነው። ነገ ነገን የምናየው አሻራችን ላይ ነው። አሻራ ዛሬ ያላስቀመጠ ሰው ይቆጨዋል ነገ እና ጥበብ ዛሬ ከሰዓት ብዙ እንቅስቃሴዎች ይቀርባሉ። ብዙ ነገሮች አሉ። በየአካባቢያችን ደግሞ ጥበብን እኔ ችግኝ ደግሞ እንትቀል በየቦታ ወላለሁ። ረዳት ፕሮፌሰር ነብዩ ባዬ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ግሩም ቀን ተመኝቻለሁ። አመሰግናለሁ።